ይህ ሀሌታ ቲቪ ነው። ውድ ቤተሰቦች የሰዓቱን ሰበር ዜናዎችን ይዘን መጥተናል። ነገሮች በመካከለኛው ምስራቅ አሁንም አቅጣጫቸውን ስተው የበለጠ ተጋግመው ለቀጠናው ብቻ ሳይሆን ለዓለምም አስጊ ሆነው እንደቀጠሉ ይገኛሉ። የኢራን የመልሶ ማጥቃት በከፍተኛ ደረጃ ተጠናክሮ የቀጠለበት ሁኔታ ነው የሚታየው። በድምሩ ደግሞ ሲታይ ነገሮች ከመቧደንም አልፈው ወደ ሌላኛውን አካል ወደ ማሳተፍ ገብቷል። አሜሪካም ዛሬ ኢራን ውስጥ የተለያዩ ቦታዎችን ደብድባለች። በሙሉ አቅማችን ምላሽ እንሰጣለን ብላለች። ኢራን ምንመርጠውም መሳሪያ የለምን ያለችው ይህንን ጉዳይ ይዘን መተናል። አብራችሁን ቆዩ። አዲስ የምትቀላቀሉን ሰብስክራይብ አድርጉ። ዜናዎቻችን ሰምታችሁ ላይክ ማድረግም እንዳትረሱ። ብርሃኑ ለሰማያት ነኝ።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 ጠናቀቁ ወስም ቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ። እንግዲህ የመካከለኛው ምስራቅ ጉዳይ ከድጡ ወደ ማጡ አይነት ነገር ውስጥ ነው እየገባ ያለው። በየቀኑ ነገሮች ከመርገብ ይልቅ የበለጠ የተጋጋሙ ነው እየቀጠሉ የሚገኙት። ኢራን ደግሞ ብዙዎች እንደሚሉት አልሆነም። ነገሮች በከፍተኛ ደረጃ አዳዲስ ኃይሏን እያሳየች ያለበት ሁኔታ ነው ይታየ ያለው። በዚህ ሁሉ መሀል የምተኩሳቸው ሚሳይሎች በቁጥር አነስተኛ ሆነው ነገር ግን የሚያደርሱት ጉዳት በከፍተኛ መጠን እየጨመረ የመጣበት ሁኔታ ነው ያለው። በእስራኤል በኩል የሟቾች ቁጥር ከ25 አካባቢ ሲደርስ የቆሰሉት ከአንድ ሺህ በላይ ስለ መሆናቸው ይነገራል። በኢራን በኩል ደግሞ የሞቱት ኢራናውያን ቁጥር ከ500 በላይ ሆኗል። የቆሰሉት ያው በሺህ የሚቆጠሩ እየሆነ ነው ያለው። ነገሩ በሰው ሕይወትም በንብረትም እያደረሰ ያለው ጉዳት ከፍተኛ ነው። በእስራኤል በኩል የሟቾቹን ቁጥር በከፍተኛ ደረጃ እንዲቀንስና በንብረት ላይ ብቻ ችግር እንዲደርስ ያደረገው እስራኤል በቀድሞ ጊዜ ጀምሮ ወይም ለረጅም ጊዜ ጀምሮ የምትጠቀምበት ሚሳይል ሲተኮስባት ዜጎቿን ከምድር ስር የምትደብቅባቸው ዋሻ ውስጥ ማስገባቷ አሁን በእንደዚህ አይነቱ ጦርነት በከፍተኛ ደረጃ እንደጠቀማትና ዜጎቿን ከሞት መታደግ እንደቻለች ነው እንጂ የሚያሳየው። ይህ ባይሆን ኖሮ አሁን እየደረሰ ካለው በተለይ አሁን ላይ የአይረንዶም እና ሌሎቹ የእስራኤል ራሱ የአሜሪካውን ታድ ጨምሮ የአየር መከላከያዎች የኢራንን ሚሳይሎች እየተከላከሏቸው አይደለም ሙሉ በሙሉ። በፊት የነበረው 99 በመቶ ከዛ፣ ከ95 በመቶ በላይ ተባለ። ከዚያ በኋላ አሁን ጦርነቱም ከተጀመረ በኋላ ብዙዎቹን ያከሽፉ ነበር። በጣም ጥቂት ነበሩ የሚያልፉት። አሁን ግን በአለፉ ሳምንት የእስራኤል ጦር ያመነው ነገር አለ። ወደ ሃያ በመቶ የሚሆነውን ከሚተኮሱት ማክሸፍ አልቻልንም። ያው ጥይቶች እያለቁ ነው እሱን ነገር ማለቱ ይታወቃል። አረቲ የራሻ የዜና ምንጭ ነው እና የዛሬ ሳምንት እንደዘገበው እንዳያችሁት፣ እኛም ዘገባውን ወደ እናንተ አምትን ነበር የእስራኤል የአየር መከላከያ ጥይቶች ምናልባት አስር ቀን ከበዛ ደግሞ አስራ ሁለት ቀን ነው ሊያዋጋት የሚችለው አሜሪካ ካልገባች በቀር ነገሮች ለእስራኤል አስቸጋሪ ይሆናሉ የሚል ነገር ዘግቦ ነበር እንግዲህ ይህንን ያለው ከአራት ቀን በፊት ነው እና ጥቂት ቀናት ነው የቀረው ማለት ነው ስለዚህ ይህ በሚታይበት ጊዜ አሜሪካ በፍጥነት ገብታ ኢራንን ልትከላከላት ካልቻለች ለእስራኤል ነገሮች አስቸጋሪ እንደሚሆኑ የሚያሳይ ነው እንግዲህ ከሁለት ቀን በፊት ደግሞ የእስራኤል የመከላከል አቅም አሁንም እየወረደ ጥይቶች እያለቁ መተው ወደ ስልሳ ከመቶ ገደማ መውረዱን እና እንግዲህ አርባ ከመቶ የሚሆነው ከሚተኮሱት ውስጥ እያመለጠ ጉዳት ሊያደርስ እንደሚችልና ከፍተኛ ስጋት መኖሩን የሚያሳይ መረጃ ወጥቷል። እንግዲህ ብዙ ጊዜ ሲባል የነበረው ኢራን በእጇ ያለው ወደ ሁለት ሺህ የሚጠጋ ሚሳኤል ብቻ ነው ተብሎ ነበር የተባለው እና ያው በሂደት አንደኛ መተኮሻዎቹ ቦታዎች በሚመቱ ጊዜ ያው እነዚህ መተኮሻዎች ላይ ጉዳት ማድረስ ይቻላል። እንደገና በሂደት እየተኮሰች ያልቃሉ፣ በሂደት እጅ ትሰጣለች ምናም ተብሎ ሲባል ቆይቶ ነገር ግን የእስራኤሉ መከላከያ ሚኒስትር ከሶስት ቀን በፊት ባወጡት መረጃ ደግሞ አሁንም ከሀያ ሺህ በላይ ሚሳኤሎች ኢራን እንዳላት የሚያሳይ መረጃ አለን የሚል ነገር አውጥተው የበለጠ ነገሩ አሁንም ከዚህ በላይ እንደሚቀጥል የሚያሳይ ሆኗል። ከዚህ በላይ ብቻ ሳይሆን ነገሩ አስቸጋሪና አስፈሪ ሆኖ እንደሚቀጥል ነው የታየው። እንግዲህ ቤንጃሚን ኔታናዮ ትናንት የሰጡት መግለጫ ነበር ይህ ጦርነት አሁንም ከዚህም በላይ በጣም ረጅም ጊዜ ሊወስድ ይችላል እና እስራኤላውያን የሚበላውን ጨምሮ የተለያዩ ቁሳቁሶችን በብዛት እንዲሸምቱና አሁንም ቢሆን የሚሰጡ ትዕዛዞቹን በአግባቡ እንዲተገብሩ ካልበዛ ይህን ማድረግ ካልተቻለ በሕይወት ለመቆየት እያንዳንዱ ሰው በራሱ ላይ ችግር ይፈጥራል ማለት ነው። የሚሰጡ የመከላከያ እርምጃዎችን መጠቀም እንዳለበት ያሳሰቡበት ሁኔታ ነው ያለው። ጦርነቱ ገና አሁንም ረጅም ጊዜ ይወስዳል ብለው ነው የገለጹት። እንዲያውም ከዚህ በፊት በነበረው በሐማስ ጦርነት ጊዜ በሶስት ሳምንት ውስጥ እናጠቃለዋለን ብለው ነበር የገለጹትና በዚያ መሰረት ነበር እስራኤል ወደ ጦርነቱ የገባችው። ነገር ግን ሁለት ዓመት ሆኖታል ነገሩ ቀጥሎ አሁን ያለውን ነገር ግን በረጅም ጊዜ ወስዳል ብለው ነው የገለጹት። ይህ ማለት ምን ያህል አስቸጋሪ እንደሚሆን የሚያሳይ ነው። ትናንት ደግሞ የእስራኤሉ መከላከያ ሚኒስትር ይህንን ጦርነት በደንብ ተዘጋጅተንበት ለዓመታት ዝግጅት አድርገንበት የገባንበት ጦርነት ነው እና እኛ በቀላል የምናየውም አይደለም። ዝግጅትም ከበቂ በላይ አድርገን የገባንበት ነው ብለው ተናግረዋል። ይህም ራሱ ጦርነቱን እንደሚያራዝመው የሚያሳይና አሁን ያለው የኢራን መልስም ቢሆን በጣም አስቸጋሪ የሚያደርገው ነው እስካሁን ከሁለተኛ ዓለም ጦርነት በኋላ በጦርነት ረገድ እስራኤልም እስካሁን ከገጠመችው ሁሉ ፈታኝ የሆነ ነገር እየገጠማት ነው። በፍጹም ያልጠበቀችው ነገር እየታየ ይመስላል። በተለይ ኢራን አሁን ላይ የምትተኩሳቸው ሚሳኤሎች ማወናበጃ ሚሳኤሎችና ድሮኖችና ድሮኖች መሰል መሰል ነው የተባለው እንዲሁም አንዳንዶቹ መሳሪያዎቹ ምን አይነት መሳሪያዎች ናቸው የሚለውን ሁሉ ማወቅ ያልተቻለበት ነው። ኢራን የምትተኩሳቸው መሳሪያዎችና ድሮን መሰል ነው ተብለው የገለጹት ያሉት አለም አቀፍ ሚዲያዎችና እነዚህን ከተኮሰች በኋላ በእነሱ በማደናገር የአይረንዶምና ሌሎቹም የእስራኤል መከላከያዎች ጥይት እንዲተኩሱ በማድረግ በማባከን አንደኛ አቅጣጫዎችን ማሳትና ማደናበር፣ ሁለተኛ ራስ በራሳቸውም አንዳንዶቹ እንዲመታቱ ማድረግ አየር መቃወሚያዎቹን በማድረግ እነዛኞቹ በአግባቡ የተላኩት ኢላማዎች ግባቸውን እንዲመቱ እያደረገች ነው ያለችው ኢራን። በዚህ ረገድ በከፍተኛ ደረጃ ተሳክቶላታል እየተባለ ነው ያለው። ቅድም እንዳልነው የዚህ የአየር መከላከያ የአይረንዶሙ ጥይቶች እየቀነሱ መምጣት በራሱ የኢራንን ጥቃት በከፍተኛ ደረጃ እያጠናከረውና ውድመቱን በከፍተኛ ደረጃ እየጨመረ የመጣበት ሁኔታ ነው እየታያለው እና ነገሮች በጣም እንግዲህ ከሁለተኛ ዓለም ጦርነት በኋላ ለእስራኤል ፈታኝ ጊዜ እየሆነባት ይገኛል እና ነገሮች በጣም አስቸጋሪ የሆኑበት ሁኔታ ነው አሁን እየታየ የሚገኘው በጣም አሳሳቢ ነው የሆነው። እና በዚህ መሀል እንግዲህ ሲፈራ የነበረው አሜሪካ ይህንን ጦርነት እንዳትቀላቀል የሚሉ ነገሮች ሲነሳ ነበረ። ነገር ግን ያው ትናንት እኛም ዘገባውን ወደ እናንተ ማምጣታችን ይታወሳል። ዛሬ ጠዋትም እንዲሁ በስሶ አምጥተነዋል። የአሜሪካም የተለያዩ እነዚህ ቢሁለት የሚባሉት ኑክሌር ታጣቂ እና አሁን በኢራን አለ የሚባለውን የኑክሌር ተቋም የሚያደባየውን ቦምብ የሚሸከመው ግዙፉ የጦር አውሮፕላን ቢ ሃምሳ ሁለት ጭምር ወደ ኢራቅና ሳኡዲ ወደሚገኙት የአሜሪካ የጦር ቤዞች በስፋት እየገቡ መሆኑንና ሰፊ ጦሯን በከፍተኛ ፍጥነት እያስጠጋች መሆኑን የገለጽንበት ሁኔታ ነው እንግዲህ ከዚህ በፊት ኢራን ስታስጠነቅቅ ነበረ የትኛውም የአረብ ሀገር ለአሜሪካ የአየር ቤዙን ከፈቀደ እኔ ከተጠቃሁኝ እነሱ እንዳጠቁኝ እቆጥረዋለሁ ብላለች በዚህ መሰረት አሁን ሳውዲ ለምሳሌ ከሳውዲ ነው የተነሳው የአሜሪካ የጦር አውሮፕላን ዛሬ ኢራንን ሲደበድብ ስለዚህ ቀጣይ ምን ይሆናል የሚለው በራሱ በጣም ያሳስባል እና ሳውዲን የምትመታ ከሆነ ኢራን እንደሚታወቀው የዓለም የነዳጅ ቁጥር አንድ አቅራቢ ነች። መካከለኛው ምስራቅም ወዳልሆነ መናጡ ውስጥ ሊገባ ይችላል። ጆርዳን በተመሳሳይ ለእስራኤል የአየር ክልሏን የፈቀደች ሀገር ነች እና እሱም አንዱ ስጋት ነው የሚሆነው፣ ማለት ነው። በዚህ መሰረት ትናንት ሲጠጉ የነበሩትና ዛሬ ጧትም እኛም ዘገባውን ወደ እናንተ ያመጣናቸው የጦር ጀቶች ዛሬ እንግዲህ በስፋት ስራቸውን ሲሰሩ ውለዋል። የተፈራው ነገር ሆኗል። እንግዲህ ትናንት እንዳልነው ትራምፕን የሚሉትን በፍጹም ማመን አይቻልም ብለን ነበርና ገና አልወሰንኩም፣ ምናልባት መቼ እንደምቀላቀል በዚህ ሁለት ሳምንት ወስናለሁ እያሉ ነበርና ይሄ ማዘናጊያ ነው ብለን ነበረ። በእርግጥም ይኸው ማዘናጊያ ነው። ምክንያቱም ዋይት ሃውስ ከትናንት በስቲያ በሰጠው መግለጫ በዚህ ሁለት ሳምንት ይወስናሉ ወደ ጦርነቱ አሜሪካ መቀላቀል አለመቀላቀሏን ብሎን ነበርና ነገር ግን ይሄ ማዘናጊያ ነው የሚሆነው ኦልሬዲ ጦርነቱን ተቀላቅለዋል ብለን ነበረ። ዶናልድ ትራምፕ እንዳልነውም ዛሬ እንግዲህ በከፍተኛ ደረጃ ኢራን ላይ የአሜሪካ ጦር ድብደባ ያደረገበት ሁኔታ ነው ያለው። እንግዲህ የእስላማዊት ኢራን አብዮታዊ ዘብ ኃይል አርጂሲ የእስራኤል ጦር ሰፈርና የአየር ማረፊያዎችን ኢላማ ማድረጉና ይሄ ቤንጎሪን ያጨምረው ሌሎችን ዛሬ ሌሊትም ማጥቃቱ ይታወሳል። ይህን ተከትሎ እንግዲህ ዛሬ በከፍተኛ መጠን አሜሪካ የኢራንን የተለያዩ አካባቢዎች ደብድባለች። በተለይ የኑክሌር ማዕከላትን ነው የደበደበችው። ፕሬዚደንት ዶናልድ ትራምፕ ከዋይት ሐውስ ባደረጉት ንግግርም ዩናይትድ ስቴትስ በኢራን በሚገኙ በርካታ የኑክሌር ማዕከላት ላይ የአየር ጥቃት እንደፈጸመች ነው ያስታወቁት። ጥቃቱ በተጠናከረው የፎርዶ ተቋም፣ ናታንዝ እና ኢስፋሃን ላይ ያነጣጠረ ሲሆን ትራምፕ ጥቃቱን አስደናቂ ወታደራዊ ስኬት ሲሉ ገልጸው ኢራን ሰላም መፍጠር አለባት፣ ካልሆነ ግን የወደፊት ጥቃቶች ከዚህ የከፉና እና ያልተጠበቁ ይሆናሉ የሚል ነገር ተናግረዋል። እንግዲህ ፕሬዝደንት ትራምፕ በንግግራቸው ሙሉ የቦምብ ጭነት ዋነኛ ቦታ በሆነው ፎርዶ ላይ ተጥሏል ሲሉ ገልጸው ሁሉም የአሜሪካ አውሮፕላኖች ከኢራን የአየር ክልል በሰላም መልሰው ድብደባውን ካደረጉ በኋላ መውጣታቸውን አረጋግጠዋል። ኦፕሬሽኑ የአሜሪካን ወታደራዊ ብቃት ማሳያ አድርገውም ዶናልድ ትራምፕ አወድሰውታል። የኢራን የመንግስት መገናኛ ብዙሃን የፎርዶ ቦታ ክፍሎች በጠላት ጥቃት እንደተመቱ ቢገለጽም፣ ባለስልጣናት ግን የደረሰውን ጉዳት ሙሉ በሙሉ እስካሁን አላረጋገጡም። ጥቃቱ የኢራን የውጭ ጉዳይ ሚኒስትር በአሜሪካ በእስራኤልና ኢራን ግጭት ውስጥ መሳተፍ በጣም አደገኛ እንደሚሆን ከዚህ ቀደምም ካስጠነቀቁ በኋላ የተፈጸመ ነው። በተያያዘ ዜና ኢራንም የአሜሪካ ቦምብ ጥቃት በኑክሌር ጣቢያዎቹ አቅራቢያ ያሉ ዜጎችን አደጋ አልጋረጠባቸውም ብላለች። በቆሞ ከተማ የሚገኘው የቀውስ አስተዳደር ዋና መስሪያ ቤትም በአካባቢው የሚገኙ ሰዎች በኑክሌር ጨረር አደጋ ውስጥ አልገቡም የሚል ነገር ነው የገለጸው። በተለይ ህዛታ ፎርዶ የተሰኘው ጣቢያ የሚገኝበት በመሆኑ ቀውሱ በጣም አስፈሪ ሆኗል። የአሜሪካው ፕሬዝደንት ዶናልድ ትራምፕ የኢራንን የኑክሌር ጣቢያ ደብድበናል ካሉ በኋላ ነው እንግዲህ መግለጫውን ከፎርዶ አካባቢ ወጣው። በአሜሪካ መሬት ደርምሶ አደጋ ፈጣሪ ቦምቦችን ብቻ እንደሚመታ የተነገረለት ፎርዶ የከፋ ጉዳት እንዳልደረሰበትም ተነግሯል። ዋሽንግተን አዳሯን በሶስት የኑክሌር ማብለያ ተቋማት ላይ ድብደባ ፈጽማለች ማለት ነው እንግዲህ። ምናልባት ይሄ ቦምብ አላት ተብሎ ሲታሰብ የነበረው አሜሪካ ነች። ነገር ግን ይህም ቦምብ ቢሄድ ምናልባት አሁንም ከዛ ከሚጠበቀው ቦምቡ ቢበዛ እስከ መቶ ሜትር ድረስ ነው። በሁለቱም መጀመሪያ በሆነ ቦምብ ይመታል። የመጀመሪያው ቦምብ እስከ 60 ሜትር ይገባል። ቀጣዩ ቦምብ ሲመታ እንዲሁ ወደ መሬት ውስጥ ከገባ በኋላ ነው የሚፈነዳው። እስከ መቶ ሜትር ያው ንቅናቄውም ማናጋቱም ይደርሳል ተብሎ ነበር የታሰበው። ነገር ግን በኢራን በኩል ምንም የኑክሌር ተቋማችን የሆነው ነገር የለም የሚል መግለጫ ሰጥታለች። ነገር ግን አሁን ለአሜሪካ ለፈጸመችው ጥቃት በሙሉ አቅማችን ያለችው በሙሉ አቅማችን ምንም አይነት መሳሪያና ምንም አይነት ሁኔታዎችን ሳንመርጥ ወደ ማጥቃት እንገባለን የሚል ነገር ነው የተናገረችው። እንግዲህ ቀደም ሲል እነ ቻይናና ሩሲያም ጭምር በፍጹም አሜሪካ እጇ የምታስገባ ከሆነ የቀጠናው ችግር ወዳልታሰበ ነገር ይሄዳል ብለው ነበር። ምን ማለት ነው ያልታሰበ የሚለው እንግዲህ የሚታይ ነው የሚሆነው፣ በቀጣይ በነገራችን ላይ ውድ ቤተሰቦች ቻይና ከራዳር ውጭ የሆነ የግዙፍ የጦር አውሮፕላን ኢራን ማረፉ ይታወቃል። ከትናንት በስቲያ ምን አይነት መሳሪያ ይዞ ገባ? ለምንድን ነው ከኢንተርኔት እና ከራዳር ውጭ ሆኖ ሊገባ የቻለበት ምክንያት? የሚሉና ሌሎች ሌሎች በሉፍትሃንዛ አድርጎ ጀርመን አድርጎ ነበር ሲንቀሳቀስ የነበረው ከዚያ በኋላ ነው በኤሽያ አድርጎ ማለት እንደገና ተገለባብጦ ማለት ነው ወደ ኢራን የገባው እና ይሄ ሁሉ ነገር የተደረገው ለምንድን ነው የሚለው አሁንም ሚስጢር ነው። እና የዚህ የአሜሪካንን መቀላቀል ተከትሎ ምናልባት ቻይና እና ሩሲያ በግልጽ ለኢራን ድጋፋቸውን እንዳይሰጡና ነገሩ ወደ ኃያላኑ ግጭት እንዳይዞር በከፍተኛ ደረጃ ስጋት የደቀነበት ሁኔታ ነው ያለው። እስኪ የሚወጡ ሰበሮች ሊኖሩ ይችላሉ። በተለይ በአሜሪካ በኩል አሁን አለ የምትለውን ግዙፍ ቦምብ ስለሆነ የወረወረችው የሚወጡ መረጃዎች ሊኖሩ ስለሚችሉ ተመልሰን ወደ እናንተ እንመጣለን። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ። ብርሃኑ ለሰማያት ነኝ። ሰላም ዲኤም ሲሊል ስቴክ እስከ ሁለት ሚሊዮን ብር ጥማሽ ያደረደባቸውን የመጨረሻ ዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ በብራታይ ለፊላቤ ዲዛይን የተሰሩ እጅግ መላክ ያላቸው ሲሆኑ ደርሰመን ፕረዘንት ቀ መክፍያ ብቻ እንሆ ያለን ነው። ባለ አንድ መኝታ ከ72 ካሬ ጀምሮ፣ ባለ ሁለት መኝታ ከ35 ካሬ ጀምሮ፣ ባለ 3 መኝታ ከ45 ካሬ ጀምሮ ማግኘት ይችላሉ። በተጨማሪ 60% የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህ ህል በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ስለሚያደርስ ሽምቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ።